ሲዳሚ ፍቼ ጨምበላላ ሃሩ ድሪሶሮ አያድራ ሀዋለ ከሩ ልሽነ የሞ ጨምበላላ ሎጃ ዳንቻሁ ፍቼ ጨምበላላ ሲዳማሁ ካያሁ ባራ አያናት ሲዳሚ ማሎ ጎት ያሰሌ ልሻው አያናት ፍቼ ጨምበላላ ኮኒ አልባን አኑ ንኬ

ፊቼ ጫምባላላት አያኒ ሶካ በበጤው አፌኒ ሳይሳ ሀሲሳ ጣማሩ አፌኒ ሶካ ያሳይሴሞ የተከበሩ አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝደንት፣ የተከበሩ አቶ ሙስጠፈ ሙሐመድ የሱማሌ ብሔራዊ ክልላዊ መንግስት ፕሬዝደንት፣ የተከበሩ አቶ ጥላሁን ከበደ የደቡብ ኢትዮጵያ ህዝቦች ክልል ፕሬዝደንት፣ የተከበሩ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት የሲዳማ ተወካዮች፣ ክብርት ወዘሮ ፋንታዬ ከበደ የሲዳማ ብሔራዊ ክልላዊ ምክር ቤት አፈ ጉባኤ፣ የተከበሩ አቶ ደሚሴ ዱለቻ የሲዳማ ብሔራዊ ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዝደንት፣ ክብርት ወዘሮ ሰላማዊት ካሳ የፍድሪ ቱሪዝም ሚኒስቴር ሚኒስትር የተከበራችው ሚኒስትር ዴታዎች፣ የተከበሩ አቶ ከፋሎ ተፈራ የብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽህፈት ቤት ኃላፊ፣ የተከበራችሁ የክልላችን ከፍተኛ የመንግስት ስራ ኃላፊዎች፣ የተከበሩ ወንድም የወላይታ ዞን ዋና አስተዳዳሪ እጅግ በጣም እንወዳቸዋለን። እንደዚሁም ከተለያዩ ዞኖች በመካከላችን የምትገኙ አመራሮችና ልዑካን ቡድን አባላት የተከበራችሁ የሀገር ሽማግሌዎች፣ ሞቶዎች፣ ጌሎዎች፣ አባገዳዎች የተከበርከው የሲዳማ ህዝብ የተከበራችሁ የክልላችን ነዋሪዎች የተከበራችሁ የሀገራችን ህዝቦች የተከበራችሁ በመላው ዓለም የምትገኙ ህዝቦች ክብራትና ክብራን፣ ከሁሉ አስቀድሜ በሲዳማዎች ዘመን አቆጣጠር ለ2018 ዓመተ ምህረት ለፊቼ ጫምባላላ በዓል እንኳን በሰላም አደረሳችሁ ማለት እፈልጋለሁ። የጊዜ እጥረትን ለመለካት በጉልህ የሚታወቀውን ቀንና ሌሊት ከማለት አልፎ ደቂቃዎችን ቀምሮ ሰዓታትን ሰዓታትን ደምሮ ቀናትና ወራትን ዓመታትን በማድረግ ጥልቅ ዓመታትን ለማድረግ ጥልቅ የጥበብ መፈለጉ አይቀርም። በመሆኑም በዓለማችን የራሳቸው የጊዜ አቆጣጠር ያላቸው ህዝቦች ጥቂት ናቸው። ሌሎቹ በአንድ አካባቢ የተፈጠረውን የጊዜ አቆጣጠር ተጋርተው ይጠቀማሉ። ከነዚህ ጥቂት ጊዜን ስርዓታዊ በሆነ ሁኔታ ቀምረው ከሚጠቀሙ ህዝቦች የሲዳማ ብሔር አንዱ ነው። የሲዳማ ብሔር የራሱ የዘመን አቆጣጠር ያለው ህዝብ ሲሆን የጥንት አባቶቹ ምንም የፊዚክስ እውቀት ሳይኖራቸው ተፈጥሮ በለገሳቸው ጥበብ ተጠቅመው የመሬት እና የጨረቃ እንቅስቃሴ በማጥናት ጨረቃ በመሬት ዙሪያ የሚታደርገውን ዑደት የአንድ ዙር የሚጠናቀቅበትን ሂደት ድግግሞሽን በመረዳት አንድ ዙር አንድ ቀን ነው በቀኑ ውስጥ ሰከንዶች ሊጴሳ በማለት ሰከንዶቹን ደምሮ ደቂቃዎች ጥቄሳ ደቂቃዎች በቀናት ቀናትን እንደዚሁ ሰይሞ ወራትና አመታትን አዘጋጅቶና እና ቀናጅቶ ጊዜና ሰዓት ሁኔታ አውቆ መጠቀም የቻለ ህዝብ ነው በዚህ ልኬት መሰረት በሲዳማ አቆጣጠር ሳምንት አራት ቀናት ያሉት ሲሆን ወሩም ሰባት ሳምንታትን የሚሸፍን በወሩ ውስጥ 29 ከግማሽ ወይም ሽርፍራፊ ሰዓታት ያሉት ነው በአጠቃላይ በአመት ሶስት መቶ ሀምሳ አራት ሽርፍራፉ ሲደመር ሶስት መቶ ሀምሳ ስድስት የሚሆንበት አጋጣሚ አለው። በዚህ ስሌት ከአመት አልፎው እስከ ሺህ ዓመት መቁጠር የሚቻልበት ቱንሶ በማለት የሚቆጠርበት ስርዓታዊ በሆነ ሁኔታ ጊዜውን አውቀን እንድንጠቀም ከዘመኑ ጋር እንድንዘምን እነዚህ አባቶች ፈልስፈው በተደራጀ ሁኔታ ቀምረው ሰጥቶናል። ስለሆነም በዚህ አጋጣሚ ለእነዚህ ለሲዳማ አያንቶች እና አባቶች ክብርና ምስጋና አቀርብላቸዋለሁ። አንድ ጊዜ ክብር ጨምራችሁ ስጡልኝ። ከላይ በገለጽኩት መሰረት ሲዳማዎች ጊዜን ቆጥረው ከአንድ ዓመት ወደሚቀጥለው ዓመት ሲሸጋገሩ ፊቼ ብለው በዓመቱ መጨረሻዋ ደቂቃ ይህም የሚሆነው የቀን ብርሃን ተሟጦ ሌሊት ሲጀምር አዲስ ዓመት መቁጠር ይጀምራል። በዚህ ጊዜ ሁሉም ሰው አዲስ ዓመት እንደተቀበለ ይሰማዋል። በአዲስ ተስፋ ይሞላል፣ ይደሰታል፣ ይበላል፣ ይጠጣል። በማግስቱም ደስታ ለመግለጽ በአደባባዮች ወጥቶ ይጨፍራል፣ ይደሰታል። ጫምባላላ እያለ ግማሹ ኢለ ይሌ በመባባል መልካም ምኞቱን ይገልጻል። ከአባቶችም ምርቃትና መመሪያ ይቀበላል። ይህ ሂደት ጫምባላላ ይባላል። በፊቼ ጫምባላላ በዓል በቤተሰብ ደረጃ ይጀምራል፣ ከጎረቤቶቹ ጋር ያከብራል፣ ተጠራርቶ አብሮ ይበላል። የአዲስ ዓመት ጅማሮ እንዲሁም በአደባባይ ደስታ የሚገልጽበት ሁኔታ አጣምሮ የያዘ ፊቼና ጫምባላላ ፊቼ ጫምባላላ በማለት ይታወቃል። ፊቼ ጫምባላላ ከደስታና ከፈንጠዚያ በተጨማሪ በውስጡ በርካታ ጠቃሚ እሴቶችም አሉት። ፊቼ ጫምባላላ በዓል ሲደርስ አዲስ ዓመት አዲስ ተስፋ ለመቀበል ሁሉም ካለው ሁሉም ካለፈው ኩነኔ መንጻት መቀደስ እንዳለበት ስርዓት ተቀምጠዋል። ጥልና ግጭት እንዳይኖር፣ ሰላም እንዲበዛ፣ የተጣላ ካለ እንዲታረቅ፣ አንድነትና ፍቅር እንዲበዛ በአባቶች ትምህርትና ምክር ይሰጣል። በዓሉ የደስታ ስለሆነ ተሰብስቦ አብሮ መብላት ላጣ ማጋራት በአጠቃላይ በዓሉ የፍቅር፣ የህብር፣ ሰላም የሚበዛበት ለመደመር፣ ለመከባበር፣ ለአንድነት መጠናከር መሰረት የሆነ እሴቶችን የያዘ በመሆኑ ለማህበረሰቦች ትስስር እንጠቀምበት እላለሁ። በዓሉ የሁላችሁ በዓል ነውና በጋራ በጋራ እናከብር፣ በጋራ እንንከባከብ በአካልም ይሁን በዘመኑ ቴክኖሎጂ በጋራ እያከበራችሁ ላላችሁ የደስታ መልእክት በማስተላለፍም አጋርነታችሁ ላሳያችሁንም ሁሉ ምስጋናችን የላቀ ነው። ክብርና ምስጋና ይድረሳችሁ። ከዚህ በተጨማሪ አዲሱ ፊቼ ጫምባላላ አዲስ ዓመት የምንቀበልበት በመሆኑ በሲዳማዎች ልብ አዲስ አመት፣ አዲስ ልምላሜ፣ አዲስ ተስፋ፣ አዲስ ፍቅርና አዲስ ብልጽግና ተስፋ በማድረግ ነው። እንደዚህ በደስታ በአማሬ ሁኔታ የሚገለጸው። ይሄ እንዲጠናከር ቅድም ባያችሁት፣ በኋላም በሚታየው በጣም አስደናቂና አስደማሚ በሆነ በሲዳማ ቄጣላዎች ነው። ፊቼ ጫምባላላ አባቶችና ጠና ያሉ ሰዎች የሚያሳልፉት ከዚህ በተጨማሪ ወጣቶች የወጣቶች ጨዋታ ሆሬ ፋሮ እንደዚሁ አብሮነትና ፍቅርን በሚያጠናክር መልኩ በጣም አስደማሚም በሆነ ሁኔታ ይጠቀሙበታል፣ ያሳያሉ፣ እርስ በርስ ይደሰታሉ። እነዚህ ትሪቶች መነሻቸው ፊቼ ጫምባላላ ለማክበር ጥቅም ላይ የሚውሉ ኩነቶች ቢሆኑም እዛው እያሉ እጅግ ማራኪ በመሆናቸው ቱሪስትን የመሳብ አቅም አላቸው። እንደሚታወቀው ሲዳማ አመለሸጋ አካባቢው ሰላማዊ፣ እንዲሁም ምድሩም ሳብና ለምለም በመሆኑ በመላው ዓለም ያላችሁ፣ እንደዚሁም በሀገራችን ያላችሁ ኢትዮጵያውያን ፊቼ ጫምባላላ በዓልን ከእኛ ጋር በማክበር እንድትደሰቱበት በዚህ አጋጣሚ እየገለጽኩኝ፣ በዓሉ የሰላም የፍቅር የደስታ ለሁላችን እንደሆነልን እመኛለሁ። አመሰግናለሁ። የገዲዮ ዞን ዋና አስተዳዳሪና ልዑካን ቡድናቸውንም እንኳን ናጠጣችው ዳ የቡሹ ብዬ ትቀበላቸዋለሁ። በጣም እናመሰግናቸዋለን።